እንዴት አላችሁ የተወደዳችሁ በፕሪምየር ሊግ ማንቸስተር ሲቲ እንደገና ተሸንፏል በኖቲንጋም ፎረስት የጓርዲዮላ ቡድን በቻምፒየንስ ሊግ ተሳትፎ ላይ ትልቅ ትርጉም የነበረው ጨዋታ ነው። ሶስተኛና አራተኛ ሆነው ነው ይሄንን ጨዋታ ያደረጉት። በስታይልም ትልቅ ኮንትራስት ያላቸው ናቸው። በፕሪምየር ሊግ ምንም እንኳ ደረጃቸው ሶስተኛና አራተኛ ስፍራ ላይ ይቀመጡ እንጂ በኳስ ቁጥጥር መጠን ደግሞ አንደኛ አንደኛና ሀያኛ ናቸው። ይሄ የሁለቱ ቡድኖች የስታይል ተቃርኖም ጨዋታ ውስጥ ታይቷል። ማንቸስተር ሲቲ ሁለት ሶስተኛ የሚሆነውን የኳስ ቁጥጥር ድርሻ ይዞ ነበር ኖቲንገም ፎረስት በ ጥብቅ መከላከልና በመልሶ ማጥቃት ለማጥቃት የሚሞክር ቡድን ነበር። ይሄ ታይቷል ጨዋታ ውስጥ። ለማንቸስተር ሲቲ መጥፎ ነው፣ ምክንያቱም ከዚህ ጨዋታ አስቀድመው ሰፋ ያለ ጊዜ ነበራቸው። ያው እንደምታውቁት ከቻምፒየንስ ሊግ ውጭ ስለነበር ለዚህ ጨዋታ ብቻ የመዘጋጀት እድል ነበር። አዳዲሶቹም ተጫዋቾች የፔፕን ሲስተም የሚላመዱበት ተጨማሪ የትሬኒንግ ጊዜ ነበራቸው። ነገር ግን የማንቸስተር ሲቲ የውድድር ዘመን በአጠቃላይ መጥፎ ቢሆንም፣ በብዙ መለኪያዎች በጓርዲዮ ላይ አሰልጣኝነት ታሪክም ብዙ የተፈተነበት የውድድር ዘመን ቢሆንም ነገር ግን አሁን አንዳንዱ ጥያቄ የሲስተም ኤግዞሽን የሚሉት ይሄ የማንቸስተር ሲቲ ሲስተም መስራት አቆመ ወይ የሚያስብል አይነት ድክመቶች የሚታዩበት ነው። የማንቸስተር ሲቲ ተጫዋቾች በዚህ ውድድር ዘመን እንደዚህ አይነት ተደጋጋሚ ጨዋታዎችን አይተናል። ተገማሽ ነው ማጥቃቱ፣ በፍጹም አደገኛ አይደለም። በመጀመሪያው አጋማሽ ከሳጥን ውጪ ኒኮ ጎንዛሌዝ ካደረገው ሙከራ በስተቀር የሲቲ ተጫዋቾች ምንም እንኳ የኖቲንጋም ፎረስት የተከላካይ መስመር ጥብቅ ቢሆንም በዚህ ውድድር ዘመን አስራ ሁለት ጨዋታዎች ላይ ጎል ሳይቆጠርበት የወጣ ቢሆንም ማትሴልስ ማስደናቂ ግብ ጠባቂ ቢሆንም ከመከላከል መዋቅሩ ባሻገር የኑኖ ኤስፔሬቶ ሳንቶ ቡድን እንደ ኒኮላ ሚሊንኮቪች እና ሙሪሎ አይነት ተጫዋቾችም ያሉት ቢሆን ግን ይሄ ለአመታት እንዲህ አይነት ቡድኖችን ሰነጣጥቆ መግባት የሚችል መፍትሄ ሜዳ ውስጥ ሲያሳይ የኖረ ቡድን አሁን እነዚያ ሁሉ ሀሳቦች ጠፍተዋል። ሁለት ነፃ ስምንት ቁጥሮች ነበሩት። ቤርናርዶ ሲልቫን እና ፊል ፎደንን አንድ ላይ ስለተጠቀመ ነገር ግን የማንቸስተር ሲቲ የቅብብል ፓተርኖች በሙሉ በብዙ ጨዋታዎች ላይ እንዳየነው የሚገመቱ ናቸው። ኖቲንግሃም ፎረስት ከኳስ ውጭ የአራት አራት ሁለት ቅርጽ የነበረው ነው። አንቶኔ ኢላንጋ የቡድኑን አጥቂ ክሪስ ውድን በአንድ መስመር ይቀላቀለው ስለነበር ሎ ብሎክ ነው። በቱ ባንክ ሶፎር በሚሉት በሁለት ባለ አራት አራት መስመሮች የሚጫወት ቡድን ነው። ስለዚህ ማንቸስተር ሲቲን ፈትኖታል፣ መሀል ለመሀል ያለ ማጥቃትን በመንፈግ በኩል። ስለዚህ የሲቲ አማራጭ ቶሎ ወደ ክንፎች ኳሱን ማውጣት ነበር። ሳቪኞን እና ጀረሚ ዶኩን ነበር ሁለቱ ክንፎች ላይ እየተጠቀመ። እነዚህ ሁለት የክንፍ ተጫዋቾች ደግሞ የባላጋራ ፉልባኮችን በአንድ ለአንድ በአብዶ በፍጥነታቸው ማለፍ እና ወደ አጥቂው ኤርሊንግ ሃላንድ ኳስ ክሮስ ማድረግ አለባቸው። ይሄም ኢፌክቲቭ አልነበር። ሲቲ አደጋ የሚፈጥርበት እድል ሁሉ ዝግ ነበር። የመጀመሪያው አጋማሽ ያ ሁሉ የኳስ ቁጥጥር መጠን አደጋ ያልነበረው ለዚህ ነው። ችግሩ ስትራክቸራዊ ነው ወይ? ለምሳሌ የፊልፎደን የራስ መተማመን ችግር በግልጽ እየታየ ነው። ባለፈው ልክ የአውሮፓውያኑ አዲስ ዓመት እንደገባ አካባቢ የፈረንጆቹ አዲስ ዓመት እንደገባ አካባቢ ጎሎች ማስቆጠር ባለፈው የውድድር ዘመን የፕሪሚየር ሊጉ ኮከብ ተጫዋች ያስባለውን ብቃት ማግኘት ችሎ ነበር። ስድስት ጎል ነበር ባለፈው ጃንዋሪ ያስቆጠረው ከዚያ በኋላ ግን በባለፈው የሪያል ማድሪድ ጨዋታዎችም ላይ እንዳየነው ከሊቨርፑል ጋር በነበረው ጨዋታ በእርግጥ ሀሰተኛ ዘጠኝ ቁጥር ሆኖ ነው የተጫወተው ነገር ግን በእነዚህ ጨዋታዎች በተለይ ጥሩ አልተጫወተም የኮንፊደንስ ክራይሰስ ላይ እንዳለ ግልጽ ነው ግን አንዳንድ ጊዜ ደግሞ ተደጋገመ ባለፈው የውድድር ዘመንም አንዳንድ ጨዋታዎች ነበሩ ሲቲ ልክ እንደዚሁ ሰባ አራት ፐርሰንት ኳስ ተቆጣጥሮ ነገር ግን በቂ ፔኔትሬሽን ያልነበሩት ጨዋታዎች ነበሩ። ባለፈው የውድድር ዘመን ለምሳሌ ከሪያል ማድሪድ ጋር የተደረገው የመልሱ የቻምፒየንስ ሊግ ጨዋታ እንዲህ አይነት መልክ ነበር። በዚህ የውድድር ዘመንም ከአርሰናል ጋር የተደረገው ጨዋታ በአስር ተጫዋች የተጫወቱበት አርሰናል፣ ምንም ያህል ጥቅጥቅ ብሎ ቢከላከልም የጓርዲዮላ ቡድኖች ለአመታት እንዲህ አይነት የጨዋታ ባህሪ ያላቸውን ቡድኖች ነበር ይገጥሞ የነበሩት። ግን ሁልጊዜም የሆነ ኢኖቬቲቭ ሀሳብ ነበር ለዚህ ነው የሲስተም ኤግዞሽን ነው ወይ ሲስተሙ እንደ ድሮ መስራት አቆመ ወይ የምለው። ይሄንን መንገድ የሚከተሉ ሌሎች አሰልጣኞችም በጓርዲዮላ ኢንስፓየርድ የሆኑ አሰልጣኞችም ልክ እንደ ስሎት አይነት የተለያዩ መንገዶችን፣ የማጥቃት ስልቶችን የሚቀላቅሉ ካልሆኑ በስተቀር ሲቸገሩ እናያለን። የአርቴታ ቡድን ሙሉ ለሙሉ የፔፕ ግልባጭ ነው ባለት ባይቻልም ግን ተመሳሳይ የቢልድ አፕ ፓተርኖች የማጥቃት ሲኩዌንሶች ምናምን ያሉት ቡድን ብዙ ጨዋታዎች ላይ የክሬቲቪቲ ችግር ይገጥመዋል። ልክ እንደዚሁ እንደ ፎረስት አይነት የሎ ብሎክ ቡድኖች ሲገጥሙት፣ የማሬስካ ቼልሲም እንዲሁ ተመሳሳይ ችግሮች አሉበት። ስለዚህ አንዳንዱ ነገር ምንም እንኳ ለሲቲ በተለያዩ ምክንያቶች በጉዳቶቹም ይሄ ትውልድ እየጨረሰም ስለሆነ ቡድኑ እንደገና አዲስ ሆኖ መገንባት ስላለበት፣ በእነዚህ ሁሉ ምክንያቶች የውድድር ዘመኑ ጥሩ አይደለም። ግን አንዳንድ ጊዜ ባለፈውም የውድድር ዘመን ከዚሁ ባላጋራ ጋር ተመሳሳይ ችግር ነበረበት። ፎረስት እንደዚህ ጥሩ ሲዝን እያሳለፈ አልነበረም ግን ክሪስ ውድ እነዚን እድሎች ተጠቅሞ ቢሆን ኖሮ የፕሪሚየር ሊጉን ዋንጫ ጭምር ሊያሳጣ ይችል የነበረ። በዚህ ዓመት የማንቸስተር ሲቲ ዋናዎቹ ፈጣሪ ተጫዋቾች ባለፈው የውድድር ዘመን ላይ በነበሩበት ፎርም ላይ የሉም፣ ያ ፐርሰናሊቲ የላቸውም። ስለዚህ የሲቲ ማሽነሪ እንደ ድሮ ስኬታማ አልሆንም። ይሄ ጨዋታ ሌላ ማሳያ ነው። ለፎረስት ግን ትልቅ ድል ነው ምክንያቱም ሰሞኑን አንዳንድ ስጋቶች ነበሩ፣ ነጥብ እየጣለ ስለነበር። በእርግጥ የመጨረሻውን ጨዋታ ከአርሰናል ጋር ነው አቻ የተለያየው። ስለዚህ መጥፎ ውጤት አይደለም። ግን ከዛ በፊት ቡድኑ ነጥብ እየጣለ ስለነበር ብዙ ጊዜ አይተናል። ብዙ ርቀት ሄደው መጨረሻ የመጨረሻ የውድድር ዘመን አንድ ሶስተኛ ላይ መንሸራተት የሚችሉ ቡድኖ ይሄ ግን ትልቅ አድቫንቴጅ ያገኙበት ነው። ደግሞ በትዕግስት ጨዋታ ውስጥ ቆይተው ሲቲ ጎል ድል እንዳይፈጠር የመከላከል መዋቅሩ ስራውን ሰርቶ መጨረሻ ላይ በመጨረሻ አስር ደቂቃ የማሸነፊያ ጎል አስቆጥረው ነው የወጡት። አሰልጣኙ እንዳሉት ኑኖ ኤስፔሪቶ ሳንቶ በሁለተኛው አጋማሽ አፔንዳውን ሆነ አሉ፣ የቅርጫት ኳስ መልክ ያዘ። ይሄ ደግሞ ለእኛ ይመቸናል አሉ። ምክንያቱም በትራንዚሽን ለማጥቃት ስለሚመቻቸው አሁን ሲቲ ቢያሸንፍ ኖሮ ሶስተኛ ስፍራቸውን አሳልፈው ይሰጡ ነበር። አሁን ከሲቲ ጋር ያላቸው ልዩነት ወደ አራት ሰፍቷል። በቻምፒየንስ ሊግ ለመሳተፍ ያላቸውን እድል እንደዚሁ በጣም አሳድገዋል። ምክንያቱም አምስት የእንግሊዝ ቡድኖች በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መሳተፋቸው አይቀርም። ከትልቅ ቡድኖችም ጋር በሜዳቸው ያላቸው ሪከርድ ግሩም ነው። ያው እንደምታውቁት ሊቨርፑልን ያሸነፈ ብቸኛው ቡድን ነው በአንፊልድ። ልክ ከዚህኛው ጨዋታ ጋር የሚመሳሰል ጨዋታ ውስጥ መቆየት ለሊቨርፑል የጎል ዕድል መፍጠር እንዳይችል ኮምፓክት የሆነ የመከላከል ቅርጽ መያዝ በመስመሮች መካከል ሰፊ ርቀት እንዳይኖር ማድረግ የመጨረሻው 30 ሜትር ላይ ልክ እንደዚህኛው ጨዋታ የበለጠ በሽግግር በማጥቃት የጎል እድሎች መፍጠር እና የማሸነፊያ ጎል ማግኘት። እዛ ጨዋታ ላይ በዚሁ ተመሳሳይ ብሉፕሪንት ሲቲ ላይ ጎል ባስቆጠሩ ካለም ሆድሰን ኦዶይ አማካኝነት ነው ያሸነፉት። ይኸው ተጫዋች የጎሉ ከመቆጠሩ በፊት ሌላ አንድ አስደናቂ ሙከራ አድርጎ በዚህ የውድድር ዘመን ግብ ጠባቂዎች ከአድዋ ናቸው። አስደናቂ ሙከራዎች መካከል አንደኛውን ኤደርሰን አድኖበት ነበር። ሁለተኛው ጎል ሲቆጠር ግን ግብ ጠባቂው መተቸት ያለበት ይመስለኛል። አንደኛ ጎሉ በዳይሬክት ሩት ነው የተቆጠረው። ቀጥታ ከማትሴልስ ነው ኳሱ ለሞርገን ዋይት ጊብስ የመጣው። ከዛ እሱ ነው የአግድሞች ኳስ ያቀበለው። ሲቲ በፍላንክ መከላከል በኩል ብዙ ድክመት አለበት። በዚህ የውድድር ዘመን የብራይተን፣ የአርስናል፣ የቦርንመዝ፣ የሊቨርፑል እና ሌሎች ባለፈው ሪያል ማድሪድ በርካታ ጨዋታዎች ላይ የመስመር መከላከል ድክመት አለበት። ብዙ ቡድኖች ይህንን ታርጌት ሲያደርጉ ታይተናል። የመጀመሪያው አጋማሽ ላይ ችግሩ የነበረው ያው በጣም አነስተኛ የኳስ ቁጥጥር መጠን ስለነበር ቶሎ ቶሎ ወደ ኤላንጋና ወደ ካለሞች ሰኖዶ ኳስ መላክ አልቻሉ። በቀኝ በኩል ማቴዎስ ኑኔስ፣ በግራ በልኩ ዮሽኮ ግቫርዲዮል የነበሩት ሁለቱም አንድ ለአንድ የመከላከል ድክመት ያለባቸው ተጫዋቾች ናቸው። አንደኛው ጭራሽ የቀኝ ፉልባክም አይደለም። በኋላ ግን በሁለተኛው አጋማሽ እነዚህን ስፔሶች የተሻለ ማጥቃት ችለው ነበር። ከሊቨርፑል ጋር ቻ ተለያይተዋል። በዚሁ ሜዳ ከአርሰናል ጋቻ ተለያይተዋል። ቪላን አሸንፈዋል። ብራይተንን ሰባት ጎል አስቆጥረው አሸንፈዋል። አሁን መጨረሻ ላይ ከ1980 በኋላ ወደ ቻምፒየንስ ሊግ ሊመለሱ ነው። የሰር ብሪያን ክላፍ ቡድን ያን የኢሮፒያን ካፕ ይባል የነበረውን ውድድር ካሸነፈበት የውድድር ዘመን በኋላ ማለት ነው። 45 ዓመት መሆኑ ነው አይደለም? ጓርዲዮላ ከቤንች ለውጦች ለማድረግ ሞክሮ ነበር። ማቴዎ ኮቫቺች፣ ሪኮ ሉዊስ፣ በኋላ ኬቨን ደብሮይን፣ ኦማር ማርሙሽ። ዛሬ ማርሙሽ ቤንች ሆኖ ነው የጀመረው። እነዚህ እነዚህን ሁሉ ተጫዋቾች ቀይሮ ቢያስገባም፣ ነገር ግን የሲቲ ማጥቃት በሁለተኛው አጋማሽም ብዙ አልተሻሻለም። ለዚህ የፎረስት የመከላከል አስደናቂ አጫወት መደነቅ ቢኖርበትም፣ ግን ሁለቱ የሲቲ የክንፍ ተጫዋቾች ላይ ያለው የሁልጊዜ ጥያቄ የሚነሳል። ጀረሚ ዶኩና ሳቪኙ ሁለት ወጣት ፈጣን አብዶኛ የክንፍ ተጫዋቾች ናቸው። ነገር ግን ፋይናል ሰርድ ላይ ያንን ያህል ውጤታማ አይደሉ። ብዙ ጎል የሚያስቆጥሩ አይደሉም። የመጨረሻ ኳስ ብዙ የሚያቀብሉ አይደሉም። ለምሳሌ ሪያድ ማሃረይዝ ወይም ራሂም ስተርሊንግ፣ ሌሮይ ሳኔ የነበራቸው አይነት የጎል ፕሮዳክሽን ገና የላቸውም። ሳቪኞ ገና ሀያ ዓመቱ ነው። ባለፈው የውድድር ዘመን በላሊጋ ብዙ የመጨረሻ ኳሶች ያቀብሏል። በሲቲ ተስፋ ሰጪ ፐርፎርማንሶች ነበሩት። ብዙ ተስፋ ሰጪ ፐርፎርማንሶች። ጀረሚ ዶኩም ልክ እንደዚሁ ባለፈው ከሲቲ ጋር እንዳየነው። ለየትኛውም ተጫዋች ለመቆጣጠር በጣም አስቸጋሪ የሆነ ቀጥተኛ ፈጣን አብዶኛ ተጫዋች ነው። ሁለቱም ተጫዋቾች ግን ይሄ የመጨረሻ ኳስ የማቀበል ወይም ጎል የማስቆጠር መሻሻል የሚቀራቸው ተጫዋቾች ናቸው። ሲቲ ደግሞ የመሃል ስፍራው ስለተዘጋ የግድ ወደ መስመር ማውጣት ነበርበት። እንደዛ ከሆነ እነዚህ ተጫዋቾች የበለጠ ጥሩ መጫወት አለባቸው። ኃላፊነቱ የእነሱ ብቻ አይደለም። ቅድም እንዳነሳሁት ፊል ፎደን ቤርናርዶ ሲልቫ ሌሎቹም በክሬቲቪቲ በኩል በተናጥል ችግር ነበረባቸው። በመከላከል በኩል ግን ሁለቱ የመሀል ተከላካዮች መቼስ በዚህ ውድድር ዘመን ከኮናቴ እና ቫንዳይክ ከጋብርኤል እና ሳሊባ ጋር የሚነጻጸር የመከላከል የተዋጣለት የውድድር ዘመን ነው እያሳለፉ ያሉት ሙሪሎ። ብዙ ላይ ቆይ ይችላል። በርካታ የአውሮፓ ክለቦች ይፈልጉታል ይባላል። ከኒኮላ ሚሊንኮቪች ጋር ያለው ጥምረት አስደናቂ ነው። የኖቲንገም ፎረስት ስኬት የኢቫንጀሎስ ማሪናኪስ ገንዘብና ሀሳብም ነው። ብዙዎቹ ምልመላዎቻቸው ግሩም ናቸው። የአሰልጣኙ ፕራግማቲክ የሆነ የጨዋታ አቀራረብም እንደዚሁ። ከነዛ መካከል የሚሊንኮቪቻቪች የሙሪሎ ዝውውር አስደናቂ ነው። ግን ሙሪሎ ደግሞ 22 ዓመቱ በሚገባ እርሊንግ ሃላንድን ተቆጣጥሯል። አስር ክሊራንሶች ነበሩት። ማንም የሱን ያህል ብዙ ክሊራንስ የነበረው ተጫዋች የለም። ሁሉንም የአንድ ለአንድ ፍልሚያዎቹን አሸንፏል። አንድም ጊዜ በአብዶ አልታለፍም። ምንም እንኳ ፎረስት ረጅም ጊዜ ኳስ ይዞ የሚቆይ ቡድን ባይሆንም፣ ነገር ግን አልፎ አልፎ ከኋላ እየተጫወተ ሲወጣ በፓሱም በጣም ጥሩ ፓሰር ነው። ኖቲንገም ፎረስት ቻምፒየንስ ሊግ የሚሳተፍ ከሆነ ይህንን ተጫዋች ለማቆየት ያለው እድል በጣም ሰፊ ይሆናል። ግን ስሙ የሚያያዘው እንደ ሪያል ማድሪድ ካሉ ግዙፍ ክለቦች ጋር ነው። እንዲህ አይነት በትልቅ ጨዋታ ላይ ከትልቅ አጥቂ እንደ ሃላንድ ካለ ትልቅ አጥቂ ጋር ተጋፍጦ ጥሩ ከተጫወተ ደግሞ የበለጠ የፈላጊ ክለቦችን አፒታይት ይቀሰቀሳል። ስለዚህ በጣም ጥሩ ነው የተጫወተው። ያው አጠቃላይ የቡድኑ የመከላከል መዋቅር አግዟቸዋል። ኤደርሰን ሁለት የተለያዩ መልኮች ነው ያሳየው። ሁለተኛው ጎል ሲቆጠር ግብ ጠባቂ፣ በሱ የጥራት ደረጃ ያለ ግብ ጠባቂ እንዲያድነው የምንጠብቀው በጠባባን ግን ጎሎ የተቆጠሩ ከዛ በፊት ደግሞ ሌላ አስደናቂ ሙከራ አድኗል። ስለዚህ እሱን ሁለት መልኮች ያየንበት ነው። አንዳንድ ብዙሃን መገናኛዎች ወደ ሳውዲ መሄዱ አይቀርም ይላሉ ክረምት ላይ ሲቲ ምናልባት ለዘለቄታው ሌላ ትልቅ ግብ ጠባቂ ማስፈረም ግድ ሊለው ይችላል። ምክንያቱም እሱም ይለቅ ከሆነ ስቴፋን ኦርቴጋ በጣም ጥሩ ሁለተኛ ግብ ጠባቂ ነው ግን የሲቲ የረጅም ጊዜ ቁጥር አንድ ግብ ጠባቂ መሆን የሚችል አይመስለኝም። ስለዚህ ክረምት ላይ ቤት ስራ ሊጠብቀው ይችላል፣ የሚለቅ ከሆነ ባለፈው ክረምትም እንደምታስታውሱት ወደ ሳውዲ ሊሄድ ይችላል ተብሎ ብዙ ተነግሮ ነው በመጨረሻ የቆየው። ጓርዲዮላ ቻምፒየንስ ሊግ እንሳተፋለን ወይ የሚለው ጥቂት ሀሳብ የገባው ይመስላል። ምንም እንኳ አምስት ተሳታፊዎች ቢኖሩም ቡድኑ በጣም ኢንኮንሲስተንት ነው። ስለዚህ አስር የፍጻሜ ጨዋታዎች ይጠብቁናል የሚል አስተያየት ሰጥቷል። በድጋሚ ተሸንፏል ማንቸስተር ሲቲ በጓርዲዮላ አሰልጣኝነት መጥፎ የውድድር ዘመን ነው በመሆኑ ቀጥሏል። ለኖቲንጋም ፎረስት ግን በጣም ትልቅ ትልቅ ድል